ሴኔጋል እንግሊዝን በማሸነፍ የመጀመሪያው አፍሪካዊት ሀገር የሚያስብላትን ውጤት አስመዝግባለች። ሶስት ለአንድ እንግሊዝን ባሸነፈችበት ጨዋታ አጥቂያቸው ኒኮላስ ጃክሰን እጅግ በጣም ምርጥ የሚባል አቋምን ከማሳየቱን በላይ ለጎል የሚሆን ኳስ አመቻችቶ ማቀበል ችሏል። ምንም እንኳን ጃክሰን ጎል ማስቆጠር ባይችልም ለሴኔጋል አሸናፊነት ምርጥ የሚባል አቋሙን ማሳየት ችሏል። ሌላኛው በሴኔጋል በኩል እጅግ በጣም ድንቅ የነበረው ግብ ጠባቂያቸው ሜንዲ ነበር። ሜንዲ ለሴኔጋል አሸናፊነት ቀላል የማይባል ዋጋን ከፍሏል። የሴኔጋልን የአሸናፊነት ጎሎች ሳር ዲያራ እንዲሁም ደግሞ ሰባ ላይ ማስቆጠር ሲችሉ እንግሊዝን ከሽንፈት ያልታደገችውን ጎል አጥቂው ሀሪኬን በመጀመሪያው አምስት ደቂቃ ማስቆጠር ችሎ ነበር። ሴኔጋል እንግዲህ መጀመሪያ አምስት ደቂቃ ላይ ጎል ተቆጥሮባት ያንን ቀልብሳ ሶስት ለአንድ በማሸነፍ የመጀመሪያዊቱ አፍሪካዊት ሀገር ሆናለች እንግሊዝን በማሸነፍ። የሴኔጋልና የእንግሊዝን ጨዋታ ያልተመለከታችሁ ሰዎች ሀይላይቱን ገብታችሁ እንድትመለከቱ ጋብዛችኋለሁ ይህንን ገጽ ፎሎ ካላደረጋችሁ የፕላስ ምልክቷን እየተጫናችሁ በየጊዜው መለቃቸው ስፖርታዊ መረጃዎች እንዲደርሷችሁ ቤተሰብ መሆናችሁን አዘንጉ። ይመቻችሁ።